ሰላም ሰላም ቤተሰብ፣ እንዴት ናቸው? እንደምን ከረማቸው? እንኳንም አደረሳቸው። ዛሬ እንደሚታወቀው በጠዋት ለጠዋት ቁርስ ገንፎ በእርጎ ሰርተናል። እንደዚህ እንደምታዩት ቆንጆ ገንፎ ነው። ከአነሳሴ ነው ትንሽ የደረቀ የመሰለው እንጂ በደንብ የተላገ ከስራውም ከገንፎም ከገንፎ ሁሉም ከአሰራሩም በባህላችን የታመሰ በባህላችን እቃ የተዘጋጀ ከተለያዩ ግብአቶች የተዘጋጀና በቤት የተዘጋጀ ነው። ያው ከሀምሳ አምስት ፐርሰንት በላይ ገብስ ነው አጃ ነው ትንሽ መጠነኛ ስንዴ እንዲሁም ደግሞ ያው ገንፎ እንደሚዘጋጀው እህል እንግዲህ እየተቀመመ ነው። ያው እንደሚታወቀው በባህላችንም በአሁኑ ሰዓት የጾም ስለተፈታ በኦሮሚያ ክልል ትልቅ በትልቅ ቦታ የሚሰጠው የተለያዩ ክልሎችም ይዘጋጃል። በእርግጥ ገንፎ ማንኛችንም ክልሎች ላይ አለ፣ የንቱንም ብቻ አይደለም ግን ወደ መርጎም ወደ ቅቤም በተልባም በተለያዩ ግብአቶች እንደምንበላው እናውቃለን። ዛሬ ያው እንደምታዩት ምስ ምስ ሞቅ ሞቅ የምናረገው ለጣም ነው። በሸክላ ነው ምሰራው። መጠነኛ ገንፎ አዘጋጅቻለውኝ። ማባያውም ያው ዋናው ቅቤ ቢሆንም በአሁኑ ሰዓት ያው የተለመደ ሆኗል በእርጎ መብላት። አነስ ያለች ገንፎ አዘጋጅቼ እስትዬ አብረን እንስራ በሚል ነው ገንፏችን ዱቄቱ ነጣ ብሎ ቢልም በደንብ የተፈተገ በደንብ የታጠበ የተለቀመ ከብዙ ነገር ያው ስንዴውም ከሀምሳ አምስት ከስልሳ አምስት ፐርሰንት ከሀምሳ አምስት ፐርሰንት በላይ ገብሱ አጃም አለው። ስንዴም ያው እናቶቻችን መመጠን ይችላሉ። እንደምታውቁት አመጣጥና እንደዛ በዚህ የተዘጋጀ ነው። ዛሬ እንግዶች ሳይሆን ለራሴ አንስ አድርጌ ለማሳየት ምስል ነው። ሁላችንም እንሰራዋለን በየቤቱ በሁሉም መልክ። ያው ገንፎ እንግዲህ ላግ ይደረጋል። ሳብ ሳብ ነው የሚለው። ያው እንደምታዩት እንደሚታየው ይታሻል። እዚህጋ እንግዲህ ፍጥነቱ ነው እዚህ የሚታየው አይነት ነገር ነው። በሸክላም ሲሰራ ከውሃውም ጮም ሲገባ በመጠነኛ ቅባትም ከብለል ብሎ እንዲወጣ ቅባትም አድርገን እንደዛ በማድረግ አቅርበን ደስ በሚል መልክ ለእይታው እያዘጋጀን ነው። አሁን ወደ መብሰሉ ደርሷል። ይሁን እንደምታዩት ቁርጥ ቁርጥ እያለ ነው እየወጣ ያለው። በደንብ የታሸ መሆኑ ያስታውቃል። ያው እየተቆረጠ እየተላገ ነው የሚሰራው። ያው እንግዲህ አሁን ተዘጋጅቶ ጨርሰን እርጓችንንም አድርገን ማባያ እቃውንም የምታዩት ነው፣ የቀንድ ማንኪያ ነው። እንዲሁም ደግሞ እርጓችንንም አሁን ወደ በርበሬውንም እንደምታዩት በጣም በጥሩ ሁኔታ በቤት የተዘጋጀ በርበሬና ያው ንጹሕ ቅቤ ነው ገንፎ ጾሙም ስለተፈታ እንደምታዩት እንግዲህ ያው ወገዶች ሰብስክራይብ